እንደምን ዋላችሁ የተከብራችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስፖንሰራችን ሲንቄ ባንክን እያመሰገንኩኝ ከዜናዎቹ ጋር ነጻነት ጫን ያሉ ነኝ። ትናንት ዶሃ ላይ በተካሄደው የዳይመንድ ሊግ ውድድር በሴቶች የ3000 ሜትር መሰናከል አትሌት ሲምቦ አለማየው ሶስተኛ ደረጃን ይዛ አጠናቀቀች። ውድድሩን ኬንያዊቷ ፌስ ቼሮይትና ባይሬናዊቷ ዊልፍሬድ ጃቪ አንደኛና ሁለተኛ በመሆን አጠናቋል። ሲምቦ አለማየው 9 ደቂቃ ከ09 ሴኮንድና ሁለት ሰባት ማይክሮሴኮንድ በመግባት ሶስተኛ ወጥታለች በወንዶች በወንዶች የ5000 ሜትር የሩጫ ውድድር ሳሙኤል ተፈራ አራተኛ ደረጃን ይዞ አጠናቋል ኬንያዊው ሬሎድ ቼሮይት 13 ደቂቃ ከ16 ሴኮንድ ና 40 ማይክሮሴኮንድ በመግባት ቀዳሚ ሆኖ ሲያጠናቀቅ ሳሙኤል 13 ደቂቃ ከ18 ሴኮንድ ና 63 ማይክሮሴኮንድ አራተኛ ደረጃን ይዞ ያጠናቀቀበት ሰዓት ነው በሴቶች የ1500 ሜትር የሩጫ ውድድር ኢትዮጵያውያኑ ሳሮን በርሄና ትዕግስት ግርማ አምስተኛና ስድስተኛ በመሆን ውድድሩን አጠናቋል። ሞሮካዊቷ ከዲጃ ቤንካሴም በቀዳሚነት አጠናቃለች። ትናንት መካሄድ በጀመረው የሰላሳኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሲዳማ ቡናና ሀዋሳ ከተማ ተጋጣሚዎቻቸውን ረቱ። ሁለቱም ክለቦች በመቀመጫ ከተማቸው ስኬታማ ጊዜን እያሳለፉም ይገኛሉ። በጨዋታው ሲዳማ ቡና ተጋጣሚውን ወላይታ ዲቻን አንድ ለባዶ በማሸነፍ ሙሉ ሶስት ነጥብ ሲያገኝ የድል ግቡን ማይክል ኬፕሩቪል አስቆጥሯል። በውጤቱም ሲዳማ ቡና በ43 ነጥብ ወደ አራተኛ ደረጃ ከፍ ማለት ችሏል። ሀዋሳ ከተማም ተጋጣሚውን ቅዱስ ጊዮርጊስን ሁለት ለአንድ በመርታት ደረጃውን አሻሽሏል። እስራኤል ሼቱና አሊ ሱሌማን የማሸነፊያ ግቦችን ሲያስቆጥሩ ለቅዱስ ጊዮርጊስ ብቸኛዋን ግብ ቢኒያም ፍቅሬ አስገኝቷል። አዋሳ ከተማ የድል ጉዞውን በማስቀጠል በ37 ነጥብ ከወራት ቀጠና ውርቁ አስረኛ ደረጃ ላይ ሲቀመጥ ፈረሰኞቹ በ40 ነጥብ ስምንተኛ ላይ ይገኛሉ። የሊጉ ጨዋታዎች ዛሬም ቀጥለው ሲካሄዱ ቀን 9 ሰዓት ላይ የሊጉ መሪ ኢትዮጵያ መድን ከመቀለ ሰባ እንደርታ ይጫወታል። 12 ሰዓት ላይ ደግሞ ድሬዳዋ ከተማ ከአርባ ምንጭ መራ ግብራቸውን ያከናውናሉ። የመላ ኦሮሚያ ጨዋታዎች ጠንካራ ስፖርተኞችን በማፍራት ረገድ ሚናው የጎላ መሆኑ ተነገረ። 27ተኛው የመላ ኦሮሚያ ጨዋታዎች በሸገር ከተማ አጠቃላይ አሸናፊነት ተጠናቋል። ተጨማሪ ባለፉት ሁለት ሳምንታት በአምቦ ከተማ ሲካሄድ የቆየው የመላው ኦሮሚያ ጨዋታዎች በትናንትናው ዕለት ፍጻሜውን አግኝተዋል። ዓመቱን ጠብቆ በርካታ ስፖርተኞችን በተለያዩ የስፖርት መድረኮች እያሳተፈ 27ተኛ ዓመቱ ላይ የደረሰው የመላ ኦሮሚያ ጨዋታዎች ዘንድሮ በ24 የስፖርት አይነቶች ከ22 ከተሞችና 21 ዞኖች የተውጣጡ ከ8 ሺህ በላይ ስፖርተኞችን አሳትፏል። የውድድሩ ዓላማ ጠንከራ ስፖርተኞችን ማፍራት ቀዳሚው ግቡ ቢሆንም፣ በሌላ በኩል ስፖርተኞች ባህልና ሴቶቻቸውን የሚጋሩበት ነው። እኔ ለስፖርት ብቻም ሳይሆን እዚህ የመጣት ውጤትም ለማምጣት ነው። ውጤትም አምጥተናል፣ ፈጣሪ ይመስገን። እናም ደግሞ ብዙ ጓደኞችም ኖሮኛል፣ ብዙ ጓደኞች አግኝቻለሁ። ያ አምቦ ከተማን በጣም እንወዳታለን። እውነት ለመናገር ስንመጣ እንደዚህ ያልጠብቅናትን ከዛ ነው የበለጠ ተውብን ነው አድርገውልን 15 ቀን ቆይተናል። 15 ቀን ውስጥ በጣም ጥሩ ነገር ነው ያየነው። እርስ በርስ እንኳን የነበረ እንግዲህ ግንኙነት ጥሩ ስለነበረ ከሌላው ዞን ጋር ያልታዩ ስፖርቶችን ያየንበት፣ ያልታዩ ባህሎችን እንኳን እዚህ ውስጥ ያየንበት ስለሆነ ያው ስፖርት ፍቅር ነው የተባለውን ስፖርት አንድነት ነው የተባለውን እዚህ መድረክ ላይ ስላየን በዚህ አጋጣሚ ሁሉንም አካል ላመሰግን እወዳለሁ። በውድድሩ ጎልቶ የታዩ ውጤታማ ስፖርተኞች በአገር አቀፍ ደረጃ በመላው ኢትዮጵያ ጨዋታዎች ኦሮሚያን የሚወክሉ ሲሆን በዚህም ውድድሩ ስኬታማ መሆኑ ተገልጸዋል። ክልላችንን ወክለው በአገር አቀፍ ውድድር የሚሳተፉ ጠንካራ ስፖርተኞችን ማግኘት ተችሏል። ይህም የተገኘው የክልሉ ዞኖች ወረዳዎችና ከተሞች ከየትኛውም ጊዜ በላይ ስለተስፋፉና በስፖርቱ ስለተሳተፉ ነው። ከዚህ ባለፈ በዚህ ውድድር ከመቼውም ጊዜ በላይ ስፖርታዊ ጨዋነት የታየበትም ነው። በመዝጊያው ስነ ስርዓት ላይ የተገኙት የኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ ይህ ውድድር ከሀገር አልፎ በዓለም ጠንካራ ስፖርተኞችን ለማፍራት ታስቦ የሚደረግ ነው ብለዋል። የኦሮሚያ ክልል በአንድ እጅ ሰላምን ለማረጋገጥ በሌላ በኩል የሀገር ልማትና መልካም አስተዳደር እንዲሁም የስፖርት ልማት ላይ በማተኮር የሚያኮራ ስራ እየሰራ ይገኛል። ይህ የመላው ኦሮሚያ ጨዋታዎችም እንደ ሀገርና እንደ ዓለም ተተኪ ስፖርተኞችን ለማፍራት ታልሞ በየዓመቱ የሚካሄድ ትልቅ ውድድር ነው። በአጠቃላይ በሃያ ሰባተኛው የመላ ኦሮሚያ ጨዋታዎች ሸገር ከተማ ቀዳሚ ሆኖ ሲያጠናቅቅ አዳማ ከተማና ቢሾፍቱ ከተማ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። የሸገር ከተማ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ናስር ሁሴን ሸገር ውጤታማ የሆነው ጠንክሮ በመስራቱ ነው ብለዋል። መጀመሪያ ደረጃ በከተማና በክፍለ ከተማ ደረጃ የከተማ መላውን ጨዋታ አድርገን ጥሩ ጥሩ ተወዳዳሪዎችን ሰሌክት አድርገን ኮንዲሽን አስገብተናቸው ነው ወደዚህ የመጣ ነው። ይሄ አንደኛው የማሸነፋችን ምስጢር ነው። ሁለተኛው ደግሞ በ15 ስፖርት አይነቶች እንዲሁም ከአምስት መቶ በላይ ተሳታፊዎችን ነው ያሳተፍነው። ይሄ በሁሉም መወዳደሪያችን ሻምፒዮና ለመሆን የራሱ አስተዋጽኦ አለው። ከውጭ ቼልሲ ማንቸስተር ዩናይትድን አንድ ለባዶ በመርታት በቀጣይ ዓመት የሻምፒዮንስ ሊግ ተሳትፎ እድሉን አሰፋም። ትናንት ምሽት በተደረገው የ37ኛ ሳምንት የሊጉ ጨዋታ በሜዳው ስታንፎርድ ብሪጅ ማንቸስተር ዩናይትድን ያስተናገደው ቼልሲ ማርክ ኩኩሪያ ባስቆጠራት ብቸኛ ግብ ታግዞ አንድ ለባዶ አሸንፏል። ድሎም ቼልሲን 66 ነጥብ ይዞ አራተኛ ደረጃ ላይ እንዲቀመጥ አስችሎታል። የሮበን አሞሪን ቡድን በበኩሉ በባለፉ ስምንት የፕሪምየር ሊግ ጨዋታዎች ማሸነፍ ተስኖት በ39 ነጥብ 16ኛ ደረጃ ላይ ይገኛል። ቼልሲ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ ለመሳተፍ ቀሪ የሊጉን ጨዋታ በድል መወጣት በቂውም ይሆናል። በሌላ ጨዋታ ቪላ ፓርክ ላይ ቶትናምን ያስተናገደው ባለሜዳዎቹ አስቶን ቪላዎች በኮንሳና ካማራ ግቦች ሁለት ለባዶ መርታትም ችለዋል። በውጤቱም አስቶን ቪላ በእግዚአብሔርነት ወደ አምስተኛ ደረጃ ከፍ ማለትም ችሏል። ቶትናም በበኩሉ በ38 ነጥብ 17ኛ ደረጃ ላይ ተቀምጧል። በኤፍ ኤ ዋንጫ የፍጻሜ ጨዋታ ዛሬ ማንቸስተር ሲቲ ከክሪስታል ፓላስ ተጠባቂ ጨዋታቸውን ያደርጋሉ። ሁለት ጊዜ ለፍጻሜ ደርሰው ዋንጫውን ማሳካት ያልቻለው ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ከዚህ ክብር ጋር ለመገናኘት መዘጋጀቱን አሰልጣኝ ኦሊቨር ግላስነር ተናግረዋል። አንተነስ ይሳይ ከኢንትራ ፍራንክፈርት ጋር ያሳኩት የአውሮፓ ሊግ ዋንጫ በአሰልጣኝነት ያገኙት ብቸኛ ክብራቸው ነው። የጀርመኑ ክለብ ከ40 ዓመቱ በኋላ አውሮፓ ሊግ ጋር ያገናኙት ሰው ኦሊቨር ግላስነር፣ የ50 ዓመቱ አሰልጣኝ አሁን ደግሞ በጠንካራ የእንግሊዝ ፕሪምየር ሊግ ክሪስታል ፓላስን ከተረከቡ በኋላ የኤፍ ኤ ዋንጫ ለማሳካት ጫፍ ላይ ደርሰዋል። በኤፌ ዋንጫ ሁለት ጊዜ ለፍጻሜ ከመድረሱ ውጭ ከዋንጫ ጋር ተገናኝቶ የሚያውቀው ክሪስታል ፓላስ ከኦስትራያ አሰልጣኝ ጋር አዲስ ታሪክ ለመስራት ምሽት 12 ሰዓት ከ30 ላይ ከማንቸስተር ሲቲ ጋር ይጫወታል። ምንም እንኳን የፔፕ ጓርዲዮላው ሲቲ የኤፌ ዋንጫን በተደጋጋሚ ቢያነሳም በዚህ ዓመት ላሳለፈው ውጣ ውረድ ማሳረጊያ የሆኑ ዘንድ የዌምብሊውን ፊልም ያመጠበቁ የክሪስታል ፓላስ የቤት ስራ እጅግ እንደሚያከብድበትም ይጠበቃል። ኦሊቨር ግላስነር ከ15 ወር በፊት ሸለረስት ፓርክ ከደረሱ በኋላ የክለቡን የአሸናፊነት ስነልቦና ስነ ልቦና ቀይረውታል የሚሉት የፓላስ ሊቀመንበር ስቴፕ ፓሪሽ በግማሽ ፍጻሜው አስቶንቪላን ቪላን ሶስት ለዜሮ አሸንፈው ለፍጻሜው መድረሳቸው የጥንካሬያቸው ማሳያ መሆኑንና በፍጻሜውም የተለየ ፈታኝ ነገር እንደማይገጥማቸው ተናግረዋል። ማሸነፍ ብዙ ነገር እንደሚቀይርና ማለም ማመንና መፈጸምን የክለቡ መፈክር አድርገው በልምምድ ቦታ ጭምር የሚጠቀሙት አሰልጣኙ ከፊታቸው የቆመውን ፔፕ ጋርዲዮላ ለማሸነፍ መዘጋጀታቸውንም አሳውቀዋል። ሁለት ጊዜ ለፍጻሜ በደረሱበት የኤፍኤ ዋንጫ ክብሩን በማንቸስተር ዩናይትድ የተነጠቁት ንስሮቹም ዛሬ ደግሞ በሌላኛው የማንቸስተር ከተማ ክለብ ዋንጫውን ላለማጣት ይፋለማሉ። ይህኛው ውጤት ለፓላስ ከዋንጫም በላይ ነው። ምክንያቱም ይህንን ክብር ካሳካም በቀጣይ ዓመት በኤሮፓ ሊግ መሳተፉን ያረጋግጣል። ይሄ ደግሞ በክለቡ አቅማቸውን ያሳዩ ከዋክብት የቀራቸውን ውል እንዲያራዝሙ ትልቅ እድል የሚፈጥር በመሆኑ ነው። በግዙፉ ዌምብሌ ስቴዲየም በሚደረገው 144ኛው የኤፍኤ ዋንጫ ፍጻሜ በፓላስ በኩል አዳም ዋርተን ከጉዳቱ መመለሱን ተከትሎ በቋሚነት እንደሚጀምር አሰልጣኙ ተናግረዋል። በተቃራኒው ቻድሬድ ና ቼክ ዶኮሬ በጉዳት የማይሰለፉ መሆናቸው ተረጋግጧል። በጥሩ ብቃት ላይ የሚገኘው ኤብሪቼዜ ከእስማኤል ሳር ጋር የሚጣመር ሲሆን የፊት መስመሩን ደግሞ ጃን ፊሊፕ ማቴታ እንደሚመራው ይጠበቃል። በውሃ ሰማያዊ ለባሾቹ በኩል ሮድሪ ናታናኬ፣ ኦስካር ቦብ ና ጆን ስቶንስ አሁንም በጉዳት ከስብስቡ ውጭ ሲሆኑም ኒኮ ኦሪል ና ማቴያስ ኑኔዝ በቋሚነት ሊሰለፉ ይችላሉም ተብሏል። ማቴዮ ኮቫችች ና በርናንዶ ሲልቫ በሲቲ መለያ አራተኛ ና የመጨረሻ የኤፍ ኤ ዋንጫ ፍጻሜውን ከሚያደርገው ኬቨን ደብሮይን ጋር የሚጣመሩም ይሆናል። አስራ አራተኛ የኤፍ ኤ ዋንጫ ዋንጫ ፍጻሜውን የሚያደርገው ማንቸስተር ሲቲ ባለፈው ዓመት በተደረገው የፍጻሜ ጨዋታ በማንቸስተር ዩናይትድ ተሸንፎ ዋንጫውን ማጣቱም ይታውሳል። በመጨረሻ ሪያል ማድሪድ የቦርነማዙን የተከላካይ ስፍራ ተጫዋች ዲን ሆጅሰንን ማስፈርሙ ተነገረ። ሪያል ማድሪድ ትውልድ ኔዘርላንዳዊ ተጫዋች እግሉ ለማድረግ 50 ሚሊዮን ፓውንድ ማውጣቱ ተገልጿል። የ20 ዓመቱ ተከላካይ ከክለቡ ጋር እንደ አውሮፓውያን አቆጣጠር እስከ 2030 ለመቆየት ፊርማውን አኑረዋል። ለስፔን ብሔራዊ ቡድን የሚጫወተው ዲን በመጪ ወር በሚጀምረው የዓለም የክለቦች ዋንጫ ላይ ሪያል ማድሪድን ወክሎ ይጫወታልም ተብሏል። ከኢትዮጵያ ቴሌቪዥን ለቀን የነበሩን ስፖርት ዜናዎቻችን አበቁ። መልካም ቀን።